ሶሻል ሚዲያ ላይ በጣም ብዙ ካፕል ታውቁ ትችላላችሁ። ግን እንደ ዴቭና እንደ የምላቸው ሰዎች አንደኛ ዴቭ ናቸው አላለም እንዴ የእኔ ብሩክና ሀይሜ ናቸው፣ በካፕል ውስጥ ማለት ነው። ቤተሰቦችም እናንተም አላችሁ። ሁለተኛ ደረጃ የሩታና የአብረሽ ካፕሎችን አደንቃለሁ። እኔ እኔ በራሴ በግሌ ማለት ነው ቤተሰቦች ተኛ ደረጃ የሄሉን የሄሉን አፍቃሪዋ ከሆነ የሄሉን ምርጫዬ ሆኗል። ምርጫዬ ነው። በአምስተኛ ደረጃ ማራኪ ማራኪ እና ቤዚ አደንቃቸዋለሁ። ሽምግልና ተልእኮ እንደምታዩት በጣም ፕራንክ አርጋ ባለፈው ትሰራላት ነው ግልጽ። ልደግሞ ሀብና ናኔን አድናቂ ነኝ በካፕል ደረጃ። ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። የእናንተን ካፕል የምትሏቸውን እስኪ አስቀምጡ ብሎ ጥያቄ ስለቀረበ እኔ ደግሞ በኩራት ዛሬ እኔ የማደንቃቸውን ካፕሎች ይዤላቸው መጥቻለሁ። እንዲሁም ደግሞ ምርጫ ውስጥ ያስገባቸው ማን ነው ምንድን ነው የሚለውንም ላሰማችሁ እችላለሁ ማለት ነው። ቪዲዮውን እስኪ ስሙት ቤተሰቦች፣ ከዛ ደግሞ የእናንተን ደግሞ በኮመንት ስር እንደምትናገሩ ባለሙሉ ተስፋ ነኝ ብዬ አስባለሁ። እኔ ቁጥር አንድ ነብሩኬ ያው መግቢያ ላይም ተናግሬ ያለሁ። ከዛ የእናንተን ደግሞ የቤተሰቦችን ደግሞ ይሄን ጥያቄ ሰምታችሁ ኮመንት ስር እስከነሪዝሩ እስከነ ሁሉ ነገር እኔ ካቀረብኳቸው ውስጥ ኮመንት ላይ ብጽፉልኝ በጣም ደስ ይለኛል፣ ውድ ቤተሰቦቼ። ጥያቄውን ያቀረበውን እዚህ ጋር አስቀምጥላችኋለሁ። እሱን አዳምጣችሁ መልሱን የምሳት ይሆናል ማለት ነው፣ ውድ ቤተሰቦቼ። በጣም ስለገረመኝ ነው እሱ ያላቸውን ግን እኔ ያላቃቸውም። እኔ ደግሞ እኛ ደግሞ የምናደንቃቸው የምናቃቸው እነዚህ ናቸው። የእናንተስ ደግሞ ማን ናቸው? በቁጥር አንድ ደረጃ የምታደርጓቸው ማን እንደሆኑ የኔን ያው መግቢያ ላይ ያስቀምጭላችሁ አለ የእናንተን ደግሞ እፈልገዋለሁ ማለት ነው። ውድ ቤተሰቦች አሁን ወደ ቪዲዮ ወደ ምርጫው እንገባለን ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታትላችሁ ኮመንት ስር እንደምጽፉልኝ ባለሞሉ ተስፋ፣ ውድ ቤተሰቦች ወደ ቪዲዮ እንሄዳለን ጥያቄው ጋር ማለት ነው። ጥያቄው ጋር ስንሄድ እንግዲህ ጥያቄው ይሄን ይመስላል አዳምጡት። ሶሻል ሚዲያ ላይ በጣም ብዙ ካፕል ታውቁ ትችላላችሁ፣ ግን እንደ ዴቭና እንደ ጁዲ የሚያክል ካፕል የለም። በነገራችሁ ላይ በጣም ነው የሚያምሩት። የሚሄድባቸው ቆንጂዎች ናቸው። በዛ ላይ የሚሰሯቸው ቪዲዮዎች፣ ብሎዋጋዎች በቃ በጣም ምርጥ ነው ማለት ነው። እና እስቲ የእናንተ ካፕል ማን ነው? ሶሻል ሚዲያ ላይ የምታውቋቸው የእናንተ ምርጥ ካፕል ማን ነው? የኔ ዴቭ እና ጁዲ ናቸው። አሁን ሰዓት ሶሻል ሚዲያ ላይ እንግዲህ እንደምታዩት ከሀይሜና ከብሩኬ ውጪ ማለት ትክክለኛ አድናቆት ያላቸው ተወዳጅ የሆኑ ከእነ ብሩኬ አንድ ቁጥር ነው። ብሩኬና ሀይሜ አንድ ቁጥር ናቸው። በሁለተኛ ደረጃ ርታና አብሮሽን አደንቃለሁ። በካፕል ደረጃ ነው እንግዲህ እየሄድ ነው ያለ ነው። የሁሉም ካፕል ሊኖር ይችላል። ምናልባት አልተከታተልናቸው አላየናቸው ሊሆን ይችላል። ግን እኔ የእኔ ቁጥር አንዶች በቃ ጨረቃዎች ናቸው። ምንም ድርድር የለውም። የፈለገ ነገር ነፍስ ማጥፋት ቢመጣ ራሱ የኔ አንደኞች ድርድር የላቸውም። ጨረቃ ናቸው። በሁለተኛ ደረጃ አብርሃምና ሩታ። በሶስተኛ ደረጃ እንደምታዩት ማራኪ አለበት፣ ግን እኔ ስድስተኛ ደረጃ ላይ አስገባሁት ያው ትንሽ ይሻላል፣ ብቻ ከሌሎቹ የተሻለ ነው ማለት ትንሽ ፍቅሩን ይፋ ስላላደረገ። ብሩኬስ መቼ አደረገ ካላችሁ እሱ በተግባር እያሳየ ስለሆነ ነው። ማራኪም በተግባር እየለፋ ነው፣ ግን ያን ያክል ግልጽ አልሆነልኝም እንደ ብሩኬና እንደ ሃይሚ ለዛ ነው። ውድ ቤት ሰዎቼ እና እሱ የራሱ ምርጫ አስቀምጧል፣ እኛ ደግሞ የራሳችንን ምርጫ አስቀምጠናል። ውድ ቤት ሰዎቼ ደግሞ እንግዲህ እስኪ የራሳችን ምርጫ በኮመንት ስር እስከነሪዝኑ እንዴት እንደወደዳችኋቸው እንዴት እንደምታደንቋቸው ታስቀምጣለች፣ ኮመንት ስር። እኔ ብሩኪን ሀይሚን መወዳቸው በቃ የአገባብ ስልታቸው አንደኛ፣ ሁለተኛ ነገር የሚሰሩት ስራ፣ ሶስተኛ ነገር መተማመናቸው፣ ይህን ነገር ወደላቸዋለሁ ማለት ነው፣ ከብሩክና ከሀይሜ ማለት ነው። ሌላው እንግዲህ ሄሉዬ፣ ሄሉዬ እንግዲህ በቅርብ ጊዜ ከቢኒያም ጋር በአዲስ ስራ መታለች። እንግዲህ ያው እንደምታቋት እሷ እያመማት ነው። ዛሬ እንግዲህ ሕክምና ሊወስዳት ከእህቷ ጋር መጥቶ ቢኒያም በሚገርም ሁኔታ ፕራንክ እያረጓት ይሁን ምን ይሁን አላውቅም። እህትየዋ ፕራንክ ይሁን አይዶን አላውቅም። መጨረሻው የለም አልቋል፣ አልቋል። እንግዲህ ቢኒያም ያው በባለፈውም አገር ለለቅ ልሄድ ነው ብሎ ፕራንክ አድርጓታል እንደምታውቁት ይመስለኛል ፕራንክ ይመስለኛል ዩቱብ ቻናል ደግሞ ፕራንክ ካልተሰራበት አይንቀሳቀስም ሶ መስራቷን ወደ ጀላታለሁ ግን ደግሞ በህመም ላይ ያለች ትንሽ ከበዳለኝ አመጣጧ ደግሞ እህትየዋ ትንሽ የሚከብድ ነው እውነት ለመናገር ምክንያቱም አንድ የምትወዱ ሰው እህት ሆና በእንደዚህ አይነት ደረጃ ስትናገር የሚሰማችውን ስሜት አስቡት እንዲሁም ሄሉ በጣም ጎበዝናት ምክንያቱም እሷ ከሄደች በኋላ ከወጣች በኋላ ለሱ ያሳየችው ፊሊንግ ጥሩ ፊሊንግ ነው። መጥፎ ፊሊንግ አላሳየችውም። ምክንያቱም እኔ ብሆን ከአንዳንድ ነው የምንለወጠው። በቃ ሄዳ አልፈልግም ነው የምለው ነበረ። እና ደግሞ እሷም በእርግጥ እንድትሰራው ተነግራ ነው። እኛው እንግዲህ ልትተዋወቅ ነው የመጣሁት ምናምን ብላ ማስተዋወቀው ጥሩ ነገር ሆኖ ግን በመጀመሪያ ግን ማለት ነው ማለት በፕራንክ ሳይሆን ሰው ማስተዋወቅ፣ በነገራችን ላይ ከቡታጅራ ተጀምሯል። ቡርኬም ወንድሞችን ሲያስተዋውቅ በፕራንክ ነው ሀይምዬን ያስተዋወቃት ና ምንም ማለት አይደለም። በነገራችን ላይ ግን ትንሽ ሄሉ አመም ስል አረጋት ያኒ ህክምና እንደምትሄድ ሰዓት ተጣድፋ እያለች ነው እንግዲህ ቢኒያም ፕራንክ ያደረጋት። በባለፈውም ህክምና ስት ገባ ነው ሶስት ቀን አራት ቀን እንደሚሄድ ሲያሳስባት የነበረው ማለት ነው። እምባይዘዌ ሄሉም ፕራንክ አታደርግ እንጂ ፕራንክ ካደረገች አትቻልም ማለት ነው ግን ህክምና ልትሄድ ስትል ባይደረግ በጣም ጥሩ ነበረ። እህትየዋ እንግዲህ ምላሹን ትችያለሽ ብዬ አስባለሁ። በዚህ አጋጣሚ ሄሉዬ የሴት እመቤት መስለሻል ማለት ነው። እኔ የምለው ሁል ጊዜ ግን ትራስ የሚታቀፉት ነገር ግርም ይለኛል። ለምንድን ነው ትራስ የሚታቀፉት አንዳንድ ቦርጭ ያለባቸው ሰዎች ወይም ደግሞ እንዴት ነው፣ አጭር ልብስ ከለበሳችሁ የሆነ አካላችሁ እንዳይታይ ወይም ደግሞ ርጉዝ ከሆናችሁ እንደዛ ነው። ማቆኔ እና ቢኒየም ትራስ ይሸከማል፣ ሄሉየም ትራስ ትሸከማለች። ለምንድን ነው? ጥያቄ ነው። ኮመንት ስር መልሱልኝ ቤተሰቦች። እና ቢኒያም ሄሉታማ ፕራንክ ባታደርግ በጣም ጥሩ ነው ብዬ አስባለሁኝ። ምክንያቱም ያው የእሷ ህመም በእርግጥ አይታወቅም፣ መቼ መቶ መቼ እንደሚያቆም ስለማይታወቅ ያኔ እንደ ግዴታ አልወስደውም። ቤተሰቦች ግን ያው ትንሽ ይደብራል፣ ይከፋል። ምክንያቱም እንዴት ነው በጣም ነው የማመናጨቅ ስታይል ነው የሰራቻት እህትየዋ ማለት ነው። ግን ሄሉን አደነኳት፣ ምክንያቱም መጥፎ ቃል አልወጣትም እኔ ምን ይሆን ትግስቱ ይኖረኛል ብዬ አልገምትም አረ ግን ይኖራችኋል አንዳንዴ ሰውን ስትወዱ ስታፈቅሩት ያንን ሰው የዛን ሰው እንግዳ ላለማስቀየም ስትሉ ታደርጉታላችሁ እና ይሄ ያየሁት ነገር እንደዛ ነገር ይመስለኛል ግን እኔ የሚያስችለኝ አይመስለኝ ማለት ቃላቶች ልናገር እችላለሁ እኮ እሷ ግን ምንም አልተናገረች መጥፎ ቃልም አልተናገረችም እንደምታዩት ሰዓት ይረፍዷል ህክምና እንሂድ ዛሬ ካለፈ ነገ ይሆናል ይቀጥረኛል ነገ ስትል ነው የነበረው ቢኒያም እሺ ምናምን እያለ ነበር እና ተሳክቶልሃል ቢኒያም ከአንዴም ሁለት ጊዜ። ዛሬ ዛሬ አልተፖሰተም እንግዲህ፣ ወይ ቀጣይ ቪዲዮ ተቀርጾ ሊሆን ይችላል ወደ ህክምና ሲሄዱ ማለት ነው። እንግዲህ ይመቻቸው፣ ምንም ማድረግ አይቻልም ብያለሁ። ሌላው እንግዲህ ከካፕሎች ውስጥ ሁለተኛን ቁጥር በእኔ ቦታ ላይ ሁለተኛ ቁጥር ይዘዋል አድርገውታል። እምላቸው እንግዲህ ያው ሩታና አብርሃም ናቸው። ያው እንግዲህ እሩትዬ እርጉዝ ናት። ከነከ ከመጀመሩ ሁለት ወር ሶስት ወር ቢሆናት ነው እንግዲህ። ያው እንደምታውቁት እግሯን እየታጠበች ሎሽን እየተቀባች አብርሃም እንክብካቤውን ካሁኑ ጀምሯል። እንግዲህ አባባ እንዲባል ልጁ ማለት ነው አባባ እንዲለው አባዬ ነው ዳዲ ነው እንጂ ዳዲዬ እንዲባል እንግዲህ። ያው እንደምታዩት የሩት እግር ትልቅ ነው። ቁጥር ጫማ ቁጥር አይበቃትም እያለ ነው። እኩል ታረጋላችሁ፣ አንድ ላይ ታረጋላችሁ፣ አንድ ላይ ታረጋላችሁ። ምን ችግር አለ እርግጠኛ ነኝ ከአብርሽ አይበልጥም፣ እግሯ ማለት ነው። እና እግሯ ትልቅ ነው እያለ አስተያየት እየሰጠ በዛውም እያጠባት እየተንከባከባት ነበረ። እንግዲህ አብርሽን አፍቅሪያለሁ የምትሉ አፍቃሪዎች በጣም ብዙ ሴቶች ናችሁ። እንግዲህ ድሮ ድሮ እንግዲህ ከወንድ ልጅ ጋር በጓደኝነትም ቪዲዮ እንሰራለን። በትምህርት ቤት እንኳስ የምንጫዋትበት እንዲሁም ብዙ ነገር የምናደርጋቸው ነገሮች አሉ በጓደኝነት ደረጃ ሜቢ እንደዛ ሊሆን ይችላል። እንግዲህ ደግሞ ቪዲዮ ላይ እየተጣቀሰ የነበረበትን ፓርት ሩት እየን ቁጭ አድርገው ለሩታን የጠበሰው ምናምን እያላችሁ ነበረ። ባይ ዘ ወይ ልጅቷን እኮ የሆነ ሰዓት ላይ ፖስት ተዋት ነበረ እንትና እንደመጣች ሩትዬ እንደመጣች አካባቢ ግን ቅንብር ነው ምናምን ብሎ ሰው ብዙም ተኬር አላደረገም ነበር። እና ያንኑ ነው፣ አሁንም ያንኑ ፎቶ ነው ሲለቁት የነበረው። በድጋሚም ደግሞ ዋና ምናምን ውስጥ በነበሩ ሰዓት ሜቢ ይመስለኛል፣ ቲክቶክ ላይ ምናምን ሲሰሩ ነበር በፊት፣ ዩቱብ ከመኖሩ በፊት ማለት ነው። አብርሃም ምንም ጓደኛ ካለመኖሩ በፊት ከፍቅር በፊት ይመስለኛል፣ እንግዲህ አላቅም ሜቢ ያው ለስራ እንደመጣች ነው የሚመስለኝ፣ እንጂ የፈለገ ነገር ቢሆን አብርሃም ባለትዳር ሆኖ እሷ ምን እንዲያደርግልኝ ብላ ታለቅሳለች? እኔ እዛ አልመጣውም አይመጣውም ብሏል ብሩኬ ና እኔ አልደግፈውም። በነገራችን ላይ ግን ደግሞ እሷ ብትሆን ያው ለስራ ለመለወጥ ብላ ነው ያደረገችው። ነገር ግን እዚህ ጋር ኦዲንሶችና ኦዲንሶች ባተጣሉ በጣም መልካም ነው። በተለይ የኛ የጨረቃ ፋሚሊዎች አደራችሁ እንዳትቀላቀሉ፣ እንዳትቀላቀሉ። ዛሬ ሀይሚንስ ዘቀዘቁ አይቻሉ። ግን ምን አርጋ እንደሆነ እኔ ምንም ሊገባኝ አልቻለም። ምንም እኛ እኮ ማለት ነው በእነሱ አስተያየት የመስጠት መብቱ ሊኖረን ይችላል፣ ተመልካች እንደመሆናችን መጠን ማለት ነው። ግን ደግሞ የመሳደብ መብት ምንም እንደሌለን ነው መነግራችሁ። ቤተሰቦች እግዚአብሔርን ያው እነሱ የዋሆች ስለሆኑ ነው እንጂ እያንዳንዳችን እኮ የዩቱብ የሚሰራውን ምናምን እንዳለ ካንስል ማድረግ ይችላሉ እኮ። ግን በጣም የዋሆች ናቸው፣ የብዙ ሰው እድገት የሚፈልጉ ሰዎች ስለሆኑ ነው እንጂ እነሱ ኮፒራይት መላክ ይችላሉ። እያንዳንዱ እንደዚህ የሚሰድባቸው የሚያንቋሻቸውን ሰው ኮፒራይት መላክ በደንብ ይችላሉ ማለት ነው። ግን በጣም በዚህ አጋጣሚ ምን አይነት ርኅራኄና ልቦና እንዳላቸው ነው እኔ ያደነቅኳቸው ማለት ነው። ግን ምንም ቢሆን የምረዳቸው እንደዛ ነው። ውድ ቤተሰቦቼ እናንተም እንግዲህ የራሳችሁን አካፕል የምትወዷቸው የምታደንቋቸውን ኮመንት ስር ጻፉልኝ ማለት ነው። ውድ ቤተሰቦቼ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።